ስለ ሰላዋት ሐምስ እስካሁን ድረስ ማንኛውም ሰላትን በተመለከተ ነበረ ስንገልጸ ቆየ ነው። አሁን ደግሞ በያንዳንዱ ሰው ግዴታ የሆነውና ምንም ነገር የሌለው ፈርድ ሰላትን በተመለከተ ይሆናል። በዚህ ዙሪያ አላህ ሱብሐነሁ ወተዓላ በከላሙ ቀዲም በመጀመሪያው በቁርአን አያ ያምንላል እነዚያ ሰላት የአምስት ወቅት ሰላታቸውን ቀጥ አርጎ የሚሰግዱ፣ የደረሰባቸው ደግሞ ዘካ አውጥቶ የሚሰጡ፣ በአላህ በተገቢ ሁኔታ የሚያምኑና በመጨረሻ ቀን ዱንያን ለጎ ወደ አኼራ በመሄዳቸውም ያመኑ እንደሆነ ኡላይከ ሰንኡቲህም አጅረን ማ ነገ ቂያማ ቀን ከፍተኛ የሆነ ምንዳ እኔ ዘንድ ያገኛሉ በማለት ገልጿል። ይህ እንግዲህ ሴቶችም ሆነ ወንዶችም ይመለከታል። ወልሙቂሜ ነሰላት ሴቶችም ወንዶችም ግዴታ በሆነባቸው ሁኔታ ሰላታቸውን አሳምሮ የሰገዱ ከሆነ ነው የሚያገኙት።

በመቀጠል እኔ ከናንተ ጋር ነኝ። ሰላትን አሳምራችሁ እስከሰገዳችሁ ድረስ ከናንተ ጋር ነኝ። የደረሰባችሁን ዘካ አውጥታችሁ እስከሰጣችሁ ድረስ፣ በእኔ መልእክተኛ እስካመናችሁ ድረስ፣ የሚገባው ያክል ያከበራችሁት ከሆነ እንዲሁም ደግሞ ጥሩ ስራ ሰርታችሁ ነገ የቂያማ ቀን እንዲከፍላችሁ ያበደራችሁን ከሆነ ወንጀላችሁን መጀመር ይደብቅላችኋለሁኝ፣ ከዛም ወደ ጀነት አስገባችኋለሁኝ በማለት አላህ ሱብሓነሁ ወተዓላ ገልጸዋል። ስለ ሰላት ተዘርዝሮ የሚያልቅ ነገር አይደለም። ሰላት ማለት ማዳማ አብዶ አንድ ሰው አቅሎ እስካለ ድረስ ምንም ኡዝር የለው። ምናልባት እብድ ከሆነ አቅል የለውም፣ እንዲሁም ህፃናት ከሆነ ምንም ነገር ለዓቅመ አዳም ስላልደረሰ እንጂ በሌላው ግን በሁሉም ላይ ግዴታ ነው። ፈርድ ሰላት ፈርድ ሰላት

አላህ ዘንድ ቃል ኪዳን ገብቶለታል። ምንም ነገር ሰላት ያልጎደለባችሁ ከሆነ ጀነት ያስገባችኋል ነው ብሎ ቃል ገብቷል። ነገር ግን ማንኛውም ኢባዳ ቢኖረውም ፈርድ ሰላቱን ግን በተሟላ ሁኔታ ያላስገኝ ከሆነ እኔ ዘንድ ቃል ኪዳን የላችሁም በማለት ነው የመለሰው። ከፈለግኩኝ እቀጣችኋለሁ ከፈለግኩኝ ይላችኋለሁ ብለዋል ስለዚህ ፈርድ ሰላት በሁሉም ላይ ግዴታ ነው የአምስት ወቅት ሰላትን ብቻ በመስገድ ምንም ሱና ሳይጨምር የአርካኑን እስላም እስልምና መሰረቶችን ፈርድ ፈርዱን ብቻ ያከናወነ ከሆነ ወደ ጀነት አላህ ሱብሃነሁ ወተዓላ እንደሚያስገባው ገልጸዋል ነገር ግን ፈርድ ሰላት የጎደለበት ከሆነ ሌላም ሰላቱ ሁሉ ተመላሽ ይሆናል ማለት ነው

እስቲ ወደ አንድ ስራ አመላክቱኝ የሰራሁት ከሆነ ቀጥታ ወደ ጀነት የሚያስገባኝ ይህንን ስራ ምን እንደሆነ እስቲ ንገሩን በማለት ይጠይቃቸዋል ምን አሉት እሳቸው አላህን በብቸኝነት ታመልካለህ ምንም አታጋራበትም የአምስቱ ወቅት ሰላት ደግሞ ግዴታ የሆነው ሰላት ትሰግዳለህ

ነቢያችን ዓለይሂ ሰላት ወሰላም ይህ ሰው ይህንን ብሎ ጀርባ ሰጥቶ ሲሄድ ምን አሉ? የጀነት ሰው ወይም ደግሞ ከጀነት ወንዶች ውስጥ አንዱን ለማየት የፈለገ ሰው ይህን ሰው ይመለከታል። ወዲያው መሰከሩለት። ሌላ ምንም አይዘምርም፣ ፈርድ ፈርዱን ብቻ ይሰራለሁ ብሎ ነበር የተነሳው።

በባሪያው ላይ ግዴታ አድርጎታል። በሴትም በወንድም በሁሉም ሰው ላይ ታዲያ እነዚህን የአምስት ወቅት ሰላት ሳያጎድ ጊዜው ሳያሳልፍ በአማረ ሁኔታ ሰግዶ ከአላህ ስብሃነሁ ወተዓላ የተገናኘ ከሆነ በአላህ ላይ ዕቃ ልክዳናል ነው እዩ ሰው አዩት ክለብ እልጀነት ጀነት አስገባህ አለው ብሎ ቃል ገብቷል። ወመን ለምየት ብህን ነገር ግን እነዚህን ሰላት ጊዜያቸውን ጠብቆ ግዴታውንና አርካኖች መሰረቶቹን ጠብቆ ያልሰገደ ከሆነ አላህ ዘንድ ምንም ቃል የለንም ነው እኔ ምንም ነገር ኢንሻ ዐድ ዘመህ ወይ ኢንሻ ዐድ ከለው መብቱ የአላህ ነው። ከፈለገ ይቀጣዋል ወደ ጀአነም አስገብቶ፣ ከፈለገ ደግሞ ይሜራዋል ወደ ጀነት አስገባዋል። ግን አይ እኔ የጀነት ነኝ ብሎ መከራከር አይችልም። ምክንያቱም የተሰጠው የነበረውን

አሁንም በተጨማሪ በተመሳሳይ ምን ላሉ ነብያችን ነቢያችን አለ ሰላቱ ወሰላም የአምስት ወቅት ሰላት ግዴታ እንደመሆኑ መጠን በፈልጉ ላይ ግዴታ ሆነዋልና ማንኛውም ሰው መጀመራ ሰላት ከመስገዱ በፊትና ወደ ሰላት ከመቆሙ በፊት ውድኡን አሳምሮ አደራርሶ አስተካክሎ ተረጋግቶ ያደረገ ከሆነ

የስራ ምርጥ የትኛው ነው ሲላቸው፣ ፈጣል አሰላ ሰላት ነው አሉት። ቃል አስመመህ ከዛ በኋላ ሳ ቃል ሱመ ሰላት ከዚም በኋላ የሰላት ምርጥ የኢባዳ ምርጥ የስራ የተመረጠው ሰላት ነው። ከዛ በኋላ ስንገብ ሲላቸው፣ በሶስተኛም ሰላት ነው አሉት

አሉና አሁንም ተሸፋፍኖ ማልቀስ ጀመሩ። ሰሃባዎቹ መለከሱ ነገር ግን ነቢያችን ዓለይሂ ሰላቱ ወሰላም በምን ዙሪያ እንደማሉ ግን ሚያውቀው የለም። ከዛ በኋላ ፊታቸውን ከፈታ አረጉና የደስታ ምልክት ዝታያቸው ነበረ ወካነት ሐበ ኢለይና ምን ቁብል ናዕም ቃል ማ ምን ዓብድን ዩሰሊ ሰለዋት

የጀነት ደጃፎች ሙሉ በሙሉ ሊከፈቱለት እንጂ ብሎኛል። ይህንን ካደረገ የጀነት በሮች ሙሉ በሙሉ ይከፈታሉ። ወቂለ ለሁ እድኩል ብሰላም በሰላም ወደ ጀነት ግባ ይባላል። ይህን ያስደሰተኝ በማለት ነቢያችን ዓለይሂ ሰላቱ ወሰላም ተናግሯል። ይህንን የሚያገኘው ሰላቱን የአምስት ወቅት ሰላቱን አድቆ የሰገደ የረመዳንን ጾም ደግሞ በስርዓቱ የጾመ የደረሰበትን ዘካ አውጊቶ የሰጠ እንዲሁም ሰባት የሆኑ ከባኤር ትላልቅ ወንጀሎች አሉ እነሱን የተጠነቀቀ ነው። ይህ የጀነት ደጃ ሙሉ በሙሉ የሚከፈትለት በማለት ገልጸዋል።

በነቢያችን ጊዜ አለይሂ ሰላቱ ወሰላም ሁለት ሰዎች ነበሩ፣ ወንድማሞች ናቸው። አንዱ ሞቷል። እንግዲህ ከሰለመ በኋላ በአርባ ሌሊቱ ሞተ። የመጀመሪያ የሞተውን ሰውዬ እኔ አወደስኩላቸው ለነቢያችን።